አየችው? ሪም፣ አይ፣ አይቼዋለሁ። ዜድ አደረግለታለሁ። ኦኬ፣ በቃ ያው ታይታል። አሌክስ ታይታል። ወርቁ ግን ለማን እንደሆነ ብናቅ ጥሩ ነው። ችግር የለውም፣ ዲስካውንት አድርግልን ብቻ። ቀይሩ፣ ዝድ። ኧረ ልቀይራት ብዬ እኮ ነው ለሪም አ ዲስካውንት አረግላለ ችግር የለውም። አስር ግራም ነው። እሺ የሚ አስር ግራም አንተ፣ ተሳስቼ የሚት ሳላረግ ፈስቼ ነበር። አቻ አይ ጉድሽ

በፈጣሪዝም እኔ እኮ እንደዚህ ግልጽ ስለምናገር እኮ ነው፣ እናንተ የፈሳችሁ ያላችሁ መፈሳሞች።

ጠይቂና ነገሪ በቃ እኔ እኔ አምሳ ፐርሰንትን ከፍለዋለሁ። ዚዱ ደግሞ አምሳ ፐርሰንትን ትከፍልልሻለች ትከፍልልኛለች። ቀንሽለት ለዴዚ ልገዛ ላትፈልጎ ነው። ዲስካውንት ያርግለት ወይ ሳልናገር፣ የኔ ፍቅር ሳልናገር በቃ ትቀርጽኛለሽ። እሺ፣ አሪፍ አድርገሽ ለፊፊ እኔ አድርሲ አድር ችላት ብዬ ለፊፊ አድርሱልኝ። አንድ ሚሊዮን አስገባሽ አለው ፊፊ ቻለንጅ አንቺ አሳትፍኝ እላታለሁ። ነገር እሷ አፎሎ አረጓት አረጓት። ምን ምንም አያረጉላትም። የኔ ፍቅር አትፈልግም ሷ